አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ምዝት ይበልኝ። ዛሬ ደግሞ የቡልኬ ቤት ሶሌታ ነው ይዤላችሁ የመጣሁት። ሰው እንትኑ እንደዚህ ተጀምሯል። ይብሰሙ ሶሌታው እንደዚህ ነው። አሁን ላይ ቻኩን እየተሰራ ነው። ሙሉ ቻክ ከውጭ የታዘዝንበት ነው አሁን እየተሰራ ያለው ሳጋቱራ መሰራት ያለበት እና ሳጋቱራው እንትን ሲሆን ይሄ የምትመለከቱት በሳጋቱራ ነው የተሰራው በሳጋቱራ ሲሰራ ቤቱ ይጠነክራል አንደኛ አይሰነጠቅም ጥንካሬ ይሆናል አፍሪካ ይብሰም ይባላል ደግሞ ይሄ አንደኛው ነው አራት መቶ አምሳ ብር ገበያ ላይ ያለው እና ይህን ይመስላል ስራችንም እችን ትመስላለች ጽድት እና ፋ ያለ ስራ ነው እንደዚህ አይነት ስራ ማሰራት ለምትፈልጉ ስልካችን መደወል ትችላላችሁ። ስልካችንን ባዮ ላይ ዛን ብሎ ልናስቀምጥላችኋለን መደወል ትችላላችሁ። ስራችንን ልክ እንደምታዩት ነው። በጅምር ላይ ያለ ቤት ነው፣ ቀረጻ እያረኩላችሁ ያለሁት እና ስራችን ምታወት ነበር። እንደዚህ ቻክ ነው። በጣም ነው የሚያምሩ አሰራሩ፣ የቤቱ አሰራር በጣም ከቤቱ ጋር የሚሄድ ነው። ዲዛይኑ እና ለየት ያለ ነው። እንደዚህ አይነት ስራ ማሰራት ለምትፈልጉ ያን ኮኔክት ማድረግ ትችላላችሁ። አሁን ከወገበታች ለምን ተተወ የምትሉ፣ ያው ቆሞቶ ስለሚሰራ ለዛ ነው ከላይ ከላይ ከላይ ያለውን እናደርስ የሚለው ነገር ነው ነው እንጂ ከታች ሳይሰራ ወይም አይሰራ ማለት አይደለም። እንድታቁም የፈለገው እና በጣም የሚያምረው ወላሂ ቤቱ በጣም ነው የሚያምረው። ጽድት ያለ ነው። ጅብሰሙም አንደኛው አፍሪካ ነው። አፍሪካ አሁን ላይ በጣም ገበያ ላይ ውድ የተባለና ሶሌታው ይሄን ይመስላል። ይዜ ሶሌታ ነው። ገና ባይለሰን ምንም ችግር የለውም። ምን ችግር የለውም። እና አፍሪካ ወደ እንትን የስገባ አፍሪካ በጣም ተወዳጅ የሆነ ጅብሰም በጣም አሁን ላይ ገበያ ላይ እሳት የሆነው ጅብሰም እ ነው ምክንያቱም የሁለተኛውን ጅብሰም ሁለት ከመግዛት አፍሪካ ጅብሰምን አንድ መግዛት ስለሚቀል ማለት ነው። እና ለዛ ነው በሳጋቱራ ሳጋቱራ አንደኛ ለዙ ለጅብሰም ተብሎ የሚሸር ሳጋቱራ አለ። ያንን ሳጋቱራ ነው የምትጠቀሙት ወይም የምንጠቀመው ማለት ነው።